ኡሙ አይመን የረሱል ሰለላሁ አለይህ ወሰለምን ተንከባክባ ያሳደገች ስም የተሰየመው በረካ ቺካጎ፣ እንደ በረካ ረሱል ሰለላሁ አለይህ ወሰለምን እቅፍ ድግፍ አድርጋ እንዳሳደገችው በቺካጎ የሚገኙ ምስሊሞችን አቅፈው ደግፈው የያዙ ናቸው። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን እንደምን ዋላችሁ። ለረመዳኑ እንኳን አደረሳችሁ። አጋመስ ነው። እንዴት የሄደ ነው? ዛሬ ልዩ ፕሮግራም ይዘንላችሁ መተናል። ታሪካዊ ስራ የሰሩ ልዩ ጀመዓዎች ልናስተዋውቃችሁ ነው። በረካ ቺካጎ። ይህ ከጀርባዬ የምታዩት ታሪካዊ ቤተክርስቲያን ነበር ታሪካዊ ታሪኩ ዊኪፒዲያ ላይ በሰፊው ታገኝታላችሁ። ይህ የምታዩት እጅግ ታሪካዊ የሆነ ቸርች ነው። የተሰራበት መንገድ በታሪካዊነት የተመዘገበ እጅግ የሚያምር ውብ የሆነ ስፍራ ነው። ታዲያ ይህንን ታሪክ ታሪክ የቀየሩ ጀግኖች ከወደ ቺካጎ ተፈጠሩ። በረካ ቺካጎ። በረካ ኡሙ አይመን የረሱል ሰለላሁ አለይህ ወሰለምን ተንከባክባ ያሳደገች ከእናቴ በኋላ ሁለተኛ እናቴ ያሏት በረካ፣ የኛ ኩራታችን በረካ እናታችን። በበረካ ስም የተሰየመው በረካ ቺካጎ እንደ በረካ ረሱል ሰለላሁ አለይህ ወሰለምን እቅፍ ድግፍ አድርጋ እንዳሳደገችው በቺካጎ የሚገኙ ሙስሊሞችን አቅፈው ደግፈው የያዙ ናቸው። በዚህ ኮሚኒቲ ውስጥ የተለያዩ ማህበረሰቦች፣ የተለያዩ ሀገር ዜጎች የሚሳተፉበት ነው። ይህ የበረካ ቺካጎ ልዩ የሚያደርገው ጀመዓውን ኢትዮጵያውያኖች ብቻ ሳይሆኑ ኤርትራውያኖችም ጭምር ከዚያም አለፍ ብሎ ኢስት አፍሪካ አካባቢ ያሉ በሙሉ የሚሳተፉበት፣ ሌሎችም አገር ዜጎች በአንድነት በኢስላማዊ ወንድማማችነት ትልቅ ስራ እየሰሩ የሚገኙ ናቸው። በተለይም ደግሞ እዚህ ተወልደው ላደጉ ልጆቻቸው ልዩ ትኩረት የሚሰጡ ናቸው። በተለያየ የቡድን ልዩነት ሳይኖራቸው በአንድነት የሚጓዙ ናቸው። ይህ አንድነታቸው ታሪክ እንዲሰሩ አደረጋቸው። አዎ፣ ታሪካዊን ቤተ ክርስቲያን ገዝተው ወደ መስጅድነት ቀየሩ እነሱን የሚያስተዋውቅ ልዩ የሆነ ፕሮግራም ይዘንላችሁ በቅርቡ የተዘጋጀ ዶክመንታሪ እናቀርብላችኋለን። እስከዚያው ድረስ ለቅምሻ የምንጋብዛችሁ ነገር አለ። ይታያችኋል። ይህ ከጀርባ የምታዩት ልብ ብላችሁ አስተውሉ። እዚህ ጋራ ማን አለ? አዎ ቢላል አለ። ሙአዚንነት ሲነሳ ቢላል አብሮ ሊወሳ እንግድ ይላል። እነሆ ይህ ታሪካዊ ቤተ ክርስቲያን ወደ መስጅድ ተቀይሮ አዎ እንዲህ እየተባለ እንዲህ እየተባለ አላሁ አክበር እየተባለበት ነው። ይህንኑ ሰርቶ ለማጠናቀቅ የጀመሩት እንቅስቃሴም አለ። ለማንኛውም እስኪ ልዩ ቅንጫቢ ግብዣችንን ተከታተሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የበረካ ሺካጎ ኮሚኒቲ በአላህ ፍቃድ ታሪካዊ የሆነ ህንፃ በሺካጎ ኤጅ ዋተር አካባቢ ለመግዛት ችሏል። ይህ ሰፊ 20 ሺህ ስኩዌር ፊት ህንፃ ለሺካጎ ሙስሊሞች አማካኝ የሆነ ቦታ ላይ ሆኖ የመስጂድ አገልግሎት፣ ለኮሚኒቲ መሰብሰቢያ፣ ለልጆች መማሪያ እንዲሁም ጂምኔዚም የሚያካተተ ቦታ አለው። ይህንን ህንፃ እድሳቱ ተጠናቅቆ ለአገልግሎት እንዲውል 900,000 ዶላር የሚፈጅ ስራ ያስፈልገዋል። ይህንን ፕሮጀክት ለማሳካት እርስዎም በዱዓ እንዲሁም የቻሉትን ያህል የገንዘብ ድጋፍ በማድረግ ይተባበሩ። ተጨማሪ መረጃ በረካ ሺካጎ ዳት ኦርግ በሚለው ድህረ ገጽ ላይ ይገኛል። የዚህን መስጅድ ግንባታ ዛሬውን በመደገፍ ኢንሻአላህ የአኼራ ቤቱን ይሰራሉ። ጀዛኩሙላሁ ኸይርን ወሰላሙ ዐለይኩም። ሱብሐነላህ። እንግዲህ እንዳያችሁት እነዚህ ጀግና ምርጥ ትውልዶች የእስላምን ብርሃን እያመቁ እያደመቁ በእንደዚህ ያለ መንገድ ቀጥለዋል። እንዳያችሁት ይህ ቦታ እጅግ በጣም ታሪካዊ ቦታ ነው። ይህንን እንግዲህ ታሪካዊ የነበረ ቸርች በመግዛት አልሐምዱሊላህ ሙሉ በሙሉ በእጃቸው አስገብተዋል። የሚቀራቸው ጥቂት ነገር ነው። አስፈላጊውን ግንባታ ውስጥ ያለውን ለማስተካከል የተለያዩ ጥረቶችን እያደረጉ ነው። ከምንም በላይ ደግሞ የሚያስደስተው አንድነት ላይ የሚሰጡት ዋጋ እጅግ በጣም አስደስቶናል። የተለያየ ውይይት ከነሱ ጋርም አድርገን ለሌሎችም ጭምር አርአያ የሚሆናቸው በኢስላም ሁሉንም በአንድነት የሚይዝ ነው አቃፊ ደጋፊ ሆነው እንደ በረካ በአንድነት የሚጓዙ ናቸውና እነርሱን በተመለከተ የተዘጋጀ ልዩ ዶክመንታሪ በቅርብ ቀን በዚህ ሁለት ቀን ሶስት ቀን የምናደርሳቸው ይሆናል። ይህንን በማጠናከር በኩል ከጎናቸው እንድትሆኑና የጀመሩትን ታሪካዊ ስራ በማስቀጠል በኩል አሻራችንን እንድናሳርፍ አደራ እያልኩኝ፣ በረካ ቺካጎ በቅርቡ እነርሱን የተመለከተ ልዩ ዶክመንታሪ ተዘጋጅቷል። ወደ እናንተ እናደርሳችኋለን። በረካ ቺካጎዎች አላህ ስብሓነው ተዓላ ይጠብቃችሁ። ታሪካዊ ስራ ነው የሰራችሁት። ኢንሻአላህ እኛም በማንኛውም መንገድ ከጎናችሁነን። ጀዛኩም አላህ ኸይር እንላለን። በረካ አላሁ አክበር። ታሪካዊ ስራ የሰሩ ጀማዎች ናቸው። በቅርቡ እነሱን አስመልክቶ ያዘጋጀንውን ልዩ ዶክመንታሪ ተዘጋጅቶ ከበረካ ጋር አብረን ቆይታ እናደርጋለን። ተዘጋጁ። ጀዛኩም አላህ ኸይር።